በህብር ሆኖ መድመቅን በህብር ሆኖ ማማርን ያውቁበታል ኢትዮጵያውያን። ይህ ህብር የሚነገር የሚወራ ሳይሆን የሚኖር ነው። ደግሞም ሁለት የሚገናኝ የማይመስል በኢትዮጵያውያን ሆኖ እናገኘዋለን። በልዩነት ውስጥ አንድነት መፍጠር፣ ይህ እንዴት ይሆናል ቢሉ እውቅና ሰጥተሽ ብዝሃነቱን አቅፈሽ ነው እንግዲህ አገራዊ አንድነት ማምጣት የምትችይው። የተለያየ ባህል ቋንቋ መኖር በራሱ ችግር አይደለም። ጠቃሚ ነው ተብሎ ይወሰዳል። ዋናው ቁም ነገሩ አያያዝሽ ነው፣ አያያዝሽ አስተዳደርሽ ነው። የብዛነት አስተዳደር ይባላል፣ የብዛነት ማኔጅመንት ይባላል። እንዴት ነው ብዛነታችን የምናስተዳድረው የሚለው ጥያቄ ነው ትልቁ የሚሆነው እና ብዛነት ለማስተዳደር በመጀመሪያ ደረጃ እውቅና መስጠት ነው። እውቅና ተሰጥቷቸዋል። ሕገ መንግስቱ ሁሉም ቋንቋ የመንግስት እውቅና አለዋ፣ ሁሉም ብሄረሰብ እውቅና አለው። ከዛ በተረፈ በማንነትን ቋንቋን አሰፋፈርን እንደገና ደግሞ ፍላጎት መሰረት ባደረገ ክልሎች የተደራጁበት ሁኔታ አለ፣ ይሄ አለ እንግዲህ። ይዘን ደግሞ ሀገር ያንድነቱን ደግሞ ማጠናከር ይጠይቃል። ሀገረ መንግስት በጽኑ መሰረት ላይ ለማኖር ብዙሃኑን ኢትዮጵያዊ ተሳታፊ ማድረግ ነው። ሁሉም ኢትዮጵያዊ የኔነት ስሜት እንዲሰማው ብሎም ልዩነት ላይ እንዳያተኩር ብዝሃነትን ለሀገረ መንግስት ግንባታ መዋል ያስፈልጋል። ጠንካራ ሀገር፣ ያለጸገ ሀገር ለመፍጠር ይሄ ብዝሃነትን መያዙ ጥሩ ነው። ለምን ዝሮ ዝሮ ልማት ማለት የሰው ልማት ነው። ሰው ነው መጀመሪያ መልማት ያለበታ። ሰው ደግሞ በየአካባቢው ያለ ነው፣ በየማህበረሰቡ ውስጥ ያለ ነው። ይሄ ሰው እንዲለማ መጀመሪያ ሳትስፋክሽ ማግኘት አለበታ። እኔም የዚያ አካል አካል ነኝ፣ አባል ነኝ የሚል ነገር ስሜት ውስጡ ከሌለ በትክክል ሊለማ አይችልም። ተፈጣሪ ሊሆን አይችልም። ሁለተኛ ልማት የሚመጣው መሬት ላይ ነው። ይሄ ደግሞ በየአካባቢው ያለ ነው። የአካባቢው ሰው አካባቢው በትክክል ካለማ ሀገር ይለማል። ዝሮ ዝሮ በዛ መልክ ስናየው ከብዛነት ይዘን አንድነት ከማጠናከር ውጭ ሌላ ማረጭ አይታይማ። የብሔር ብሔረሰቦች እና ህዝቦች የተለያየ ባህል ያላቸው የተለያዩ ማንነት ያላቸው ህዝቦች ማህበራዊ መስተጋብራቻቸውን አንዱ ባህል የሌላኛውን ባህል በማወቅ የእርስ በርስ ኢትዮጵያ ውስጥ ያሉ ባህሎች እና ማንነቶች፣ ታሪኮች እንድንተዋወቅ ወይም ደግሞ እንዲግባቡ እንዲተዋወቁ የማድረግ እድሉን ይሰጣል ማለት ነው። ለምሳሌ በአንዱ አካባቢ ሲከበር የዛ አካባቢ ያለው ማህበረሰብ ባህል፣ ቋንቋ፣ ታሪኩን ሌሎች ማህበረሰቦች እንዲያውቁት እንዲረዱት የማድረግ ሁኔታ ወይም ደግሞ እድል የመፍጠር ሁኔታ አለው ማለት ነው። ለብዝሃነት እውቅና ለመስጠት እኩልነትን፣ ለማስተናገድ አንድነትና ሰላምን ለማጽናት የላቀ ፋይዳ ያለው ብሔር ብሔረሰቦችና ህዝቦችን ማስቀደም ነው። ጠንካራ የሆነ ሀገረ መንግስት ለመገንባት ብሎም የምንፈልጋትን ኢትዮጵያ ለትውልድ ለማሻገር ልዩነትን መርህ ያደረገ አንድነት መፍጠር ያሻል። ይህን ብዝሃነታችን ይዘን ስለ አንድነታችን እንድንመክር ያግዛል። አንድ መሆናችን ለመግለጽ ያግዛል። ህብር መሆናችን ለመግለጽ ያገዛል። ህብረ ማለት ማትኩ ህብር ከለፈልና ብዙ ከለር አለ በህብር ነው ያለ ነው የሚል ነው። ይሄን ለማሳየት በየጊዜው የተገናኙ መግለጽ ጠይቃላ ሰው እንደዛ ሲገልጽ ነው ራሱ ውስጥ ነገሩን እየያዘው ኢንካልኬት እያደረገው ምናምን እያደረገው የዛን እንትን አስተሳሰብ እየዳበረ እንደሄድ የሚያደርገው። ስለዚህ ዞሮ ዞሮ ሁሉ ነገር የሚመራው በአስተሳሰብ ነው። አስተሳሰብ እሺ፣ ነው ሁሉ ነገር እንትን ፈጽሚ የሚያደርግሽ እና በጋና ምን ነው ነው የሚለው አስተሳሰብ ከተያዘ አብሮነት ይዳብራል ማለት ነው። እና እዚህ ላይ ነው ብዙ መሰራቱ ጥሩ ነው ብዬ አስባለሁ። የብሄረሰቦች ሀገር ናት። ይህ ምንም የማንክደው ሀቅ ነውና እና ያ ደግሞ የራሱ የሆነ አስተዋጽኦ አለው። እችን እያንዳንዱ ብሄረሰብ በጋራ ጉዳይ ላይ አስተዋጽኦ ቢያደርግ እውነት ነው ኢትዮጵያ አሁን ካለችበት የኢኮኖሚና ፖለቲካዊ ጉዳዮች ችግሮች ላይ ቀርፋ ወደፊት ጠንካራ የሆነ ሀገር ትሆናለች። የሚል ተስፋ አለኝ። የተጀመረውን ለመጨረስ ያልተጀመረውን፣ እንዲጀመር ብሎም ሰላምን ለማጽናት በብዝሃነት ያሸበረቀች ኢትዮጵያን መገንባት ላይ አሁንም ሰፊ ስራዎች ያስፈልጋሉ።